እጅግ በጣም ተወዳጅና የተከበረው ሐኪም ዮሐንስ ሽፈራው ቤት የገባው ነው መሪር ሀዘን ነው። እንግዲህ ሰሞኑ ዮሐንስ ሽፈራው በሀዘን ጩርምት ምት ወጥቷል። እጅግ በጣም አዝኗል። በጣም ልብ የሚሰብር ነው። ታላቁን መምህሩን አሪያውን በአካባቢው በጣም የተወደደው ወንድሙ እንግዲህ ሰሞኑን በድቅድቅ ሌሊት ቤቱ ድረስ መጥተው በጥይት ደብድበው ገለውታል። እንግዲህ በጣም የሚያሳዝን ነው። ማን ነው ገዳዩ? ይሄ ሌላ ጉዳይ ነው ሌላ ጉዳይ ውስብስብ ጉዳይ ነው። እና ከዚህ በፊት ራሱ ዮሐንስ ሽፈራው በስንት መከራ ነው ከሞት ያመለጠ፣ በስንት መከራ ሊጎልት ተይዞ በገዳዮች እጅ ውስጥ ገብቶ በስንት ስቃይና ጭንቅ ነው ያመለጠ። እና አሁን ደግሞ ወንድሙ ከሞት ማስጣል አልተቻለም። በቤት ውስጥ ነው በጥይት ተደብድቦ ደሞ ፈሳ ያለቀ እና ይሄ ልብ የሚሰብር ነው። ለዚች አገር ተስፋ ለመስጠት ብርሃን ለመስጠት እውቀት ለመስጠት ሌሊትና ቀን እንቅልፍ አጥተው ለሚሰሩ ሰዎች ውለታቸው ይሄ ነው ወይ? ነው ምን ሞልስላቸው ይሄ ነው ወይ? ቢያንስ ሕይወታቸው እንዲቆይ እነሱና ቤተሰቦቻቸውን እንኳን መጠበቅ አንችልም ወይ ሞራላችን መጠበቅ አንችልም ወይ በሐዘን እንዲጨራመቱ እኛ ከወደቅንበት አልጋ እንድንነሳ ለሊትና ቀን ይደክማሉ የነሱ ቤተሰቦቻቸው ከተኙበት አልጋ ወደ መቃብር እንዲሄዱ እናደርጋለን ያሳፍራል በጣም በጣም እውነት ነው ምላቸው ያሳፍራል እንኳን ምንም ያላደረገ ሰው ደገኛ ሰው ቤተ ክርስቲያን የሚሰራ መንገድ የሚሰራ ድልድይ ህዝብ የሚያሰባበር አገር ለአገር ብዙ የሚደክም ሰው ቀርቶ ወንጀለኛ ሰው የገደለ ሰው እንኳን በአለም አቀፉ ህግ ፍርድ ቤት ቆሞ ስለ መብት ይከራከራል። ፍርድ ቤት ቆሞ ስለ መብት ይከራከራል። ገሎ ሰው ገሎ እንኳን ይከራከራል። በዚህ ምክንያት ነው የጎደልኩት እኔ ሊያጠቃኝ ስል ራሴን ለመከላከል ስል ነው የጎደልኩት። ንብረቴን ወርሰ ነው ፍርድ ማቅለያ ፍርድ ምናምን እየተባለ ሰው ይከራከራል በሰለጠነ ዓለም። እኛ ግን ምን የሆነ ሰው እቤቱ ድረስ የተኛ ሰው በድቅድቅ ሌሊት ከልጆቹ ነጥሎ ቤተሰብ ሙሉ ነው የተጎደለ፣ ማለት ይቻላል። ምክንያቱም ልጆቹም ልጅ አይሆኑም፣ ልጆቹ ልጅ አይሆኑም። አባታቸውን ከእንቅልፍ ቀስቀሰ በደረቀ ሌሊት በጥይት ደብድበት ስትገድል ሌላው ሰው በህይወት አለው ይባላሉ። ይ ነው ራሱ ዮሐንስ ሽፈራው ሰሞኑን የማየው ነገር ያለ አይመስልም። እና ሰው ካለ በአገሩ ላይ ይህን ሰውዬ አረጋጉ። በእርግጥ ዛሬ የባህር ዳር አካባቢ ወጣቶች ዮሐንስ ሽፈራውን ለመሸለም ሞክሯል። የለም እሱ ግን የለም በቃ ቀፎው ነው ያለው የለም እንደሌለ ቁጥር ነው እንኩትክት ደቋል በሐዘን ደቋል ለምን የእውቀት አባቱ መምህሩ አርያው ነበር ሊቅ ነበር ሰው ሰውየው ታላቅ ወንድሙ ሊቅ ነበር ስለዚህ ውለታ የምንመልሰው በዚህ መልኩ ነው ወይ ኢትዮጵያ የምታፈራቸውን ጂኒየሶች በህክምናው በቴክኖሎጂ አብዛኛው አሜሪካን ነው ቀጥ ለበጥ አድርገው እያገለገሉ ያሉት ፈረንጁ ነው እያገለገሉ ያሉት። ለምን እቻ ሀገር በግራም ሆኖ በቀኝ መግደላ ማሳደዷ ስለማትተው፣ ስለማትተው ምህረት ስለሌላት፣ ስለማትሳሳ ለእንቁ ለወርቅ ልጆቿ ስለማትሳሳ፣ ወርቅ ልታለብሳቸው የሚገባ ልጆች አፈር ትቢያ ስለምታለብስ። ለምን ለምን? ምን አደረገ? ያሳዝናል። ሰሞኑን አንዳንድ ቃላቶቼ ላይ አጓጉል ነገር ካያችሁ፣ ተገቢ ያልሆነ ሁኔታ ካያችሁ ልክ አይደለሁም ማለት። ያሳዝናል። ልብ ተሰብራል። እንዴት ነው ችሎታውን የሰጠ እንዴት ነው ብዙ ለዚች አገር ደማቸውን ያፈሰሱ ለዳር ድንበሯ ደማቸውን ያፈሰሱ ትልልቅ ጀግኖች ትልልቅ ጀግኖች እየተንከራተቱ እየተራቡ ነው የሚሞቱት። አብዛኛዎቹ በደርግ ጊዜ ጀነራል የነበሩ የቀድሞ የኢትዮጵያ መከላከያ ሰራዊት አባል የነበሩ ትልልቅ ሰዎች ተንከራተው ነው የሞቱት። ትልልቅ ጀነራሎች፣ ትልልቅ የተከበሩ ሰዎች ማረፊያ አጥተው መጠለያ አጥተው፣ ባለውለቶቻችን እንዴት ነው ምንይዘው ያለ ነው። ዮሐንስ ሽፈራው ይገባል። እንደ እንደዚህ ያለ መሪር ሀዘን አይገባውም፣ ማንም ማን። በዮሐንስ ሽፈራው ላይ ይህን መሪር ሀዘን ያመጣችሁ ቆረቆንዳዎች፣ እውቀት አልባ ቆረቆንዳዎች አታውቁማ። ስለ አገር ክብር፣ ስለ ህዝብ ፍቅር፣ ስለ እልልና ስለ እውቀት ባዶ የሆናችሁ ቆረቆንዳዎች፣ አይገባችሁ ብትሰደቡ አይገርማይ። አይገባችሁ ብትፈተቱ፣ አይገባችሁ ብትሸረደዱ፣ አይገባችሁ ምን አይነት አገር ላይ ነው ያለው? ለምንድነው ሰው የምትገል? ለምንድነው በልጆች ፊት አባት በጥይት የሚደበደበው? ለምንድነው ሰው ከተኛበት አልጋ በድቅድቅ ለሊት ተነስተው በጥይት የሚረሸነበት ምክንያት ምንድንነው? ደግሞ ልክ እንደ ተንኮለኛ ልጆች እኔ አይደለም እሱ ነው እሱ ነው እሱ ነው። ጭንቅላት ያዞራል። ተገቢ አይደለም። በየትኛው መስፈርት ነው ተገቢ የሚሆነው በየትኛው መስፈርት ቤትም ዓለም ላይ ሰው የጎደል ሰው ጎድለህ እንኳን አትጎደል። ፍርድ ቤት ትቆማለ። ዳኛ አለ። ትበላለህ፣ ትጠጣለህ። ታስረ ፍርድ ቤት ትቆማለ። ለምንድን ነው የጎደል አስረዳ ትባላለ። በዚህ በዚህ ምክንያት ነው እኔ ማስረዳት ማልችለውን ጠበቃ አስረዳልኝ ይላል። እሳት የራሰ ጠበቃ በገንዘብ ይቆጥራል ይኮራኮርለታል። እንደ ሁኔታው ፍርድ ይቀልላል። እንደ ሁኔታው እንደ ወንጀል አፈጻጸም ታይቱ እንደ ሁኔታው ደግሞ ፍርድ ይከብድባል። ታይቶ ታይቶ ነው፣ በእውር በድንብር አይደለም። ለምንድነው ጀግኖቻችን ማቅ የሚለብሱት? ዮሐንስ ሽፈራው ይገባል የያዘን ሰሞኑ ወዳጆች ካለችው እሱም ደግሞ ሌላ ችግር ውስጥ ገብቶ ሳይሞት ሳይጎዳ በፊት አስወጡት። ይህን ሰውየ ወንድሞ የሞተበት አካባቢ ነው ያለው ሰሞኑን። ስሜቱም ልክ አይደለም፣ ሁኔታውም ልክ አይደለም። በኋላ አየህ አይጠቅምም። ይህን ሰውዬ ካለበት ጎጠር አካባቢ ውስጥ ያለ ነው የሚመስሉ አንዳንድ ቪዲዮዎቹ። በእርግጥ ዛሬ መሀል ባህር ዳር መጥቶ አንዳንድ ወጣቶች ለመሸለም ሞክሯል። የሆነ ሆነ ይህን ሰውዬ አስወጡ። አሁን እዛ ወንድሞ የሞተበት አካባቢ ላይ ነው ያለ። ሳይጎዳ በፊት ተረባርባቸው አስወጡ። ባህላ ከመጠ ባህላ። ሪፕ ዮሐንስዬ፣ በጣም ነወዱ ነበረ። ይሄ ነው በቃ፣ ትልቆ ውለቷ ስጦታ ይሄ ነው። በጣም እንወዱ ነበረ። ሳት ወደኝ እዛው ሺህ ዓመት ኑር ከፈለግ፣ ምንም ምንም ምንም አይጠቅመኝም። ይማረሽ ብሎ ይድፋሽ ነው ምናምን የሚባል ተረት አለ እና በጣም ነውር ነው፣ በጣም ነውር ነው። ይጠበቃል እኮ ለአገር ውለታ የዋሉ ሰዎች እነሱ ብቻ አይደለም ቤተሰባቸው፣ ክብራቸው ይጠበቃል። ለየት ያለ ፍቅርና እንክብካቤ ይገባቸዋል። ለምን ያ ትልቅ ቤተሰብ ነው ለአገር ባለ ውለታ ቆኖኒሳ በቆለ እሱ ብቻ አይደለም መከበር ያለበት፣ ሚስቱም፣ ልጆችም፣ እናቱም አባቱም የሀገር ባለውለታ። ለዚች ሀገር የወደ የተነሱ ጄኔራሎች፣ ሐኪሞች፣ ዶክተሮች፣ መሪዎች፣ ሙያተኞች፣ ስፖርተኞች፣ ሁሉም እነሱ ብቻ ሳይሆን ዞራቸው መከበር አለበት። እንደዛ ሲሆን የተሻለ ጀግና የምታወጣ ዝም ብለው አሶስ ገሰስ ዝም ብለው መሰብሰብ አሶስ ገሰስ ች ያናውድደን ያበሳጫል። አንዳንዴ ቃላትም ታጣላች፣ ቃላት ይጠፋል። ምን ምን እንደምታወራ ራሱ ግራ ነው የሚገባው። አትግደል ወካችን እናንተ፣ የእውቀት ልኩ ስለማይገባቸው ነው። እናንተ የሰው ክብሩ ስለማይገባች ነው። እናንተ ብዙ ነገር ስለማትረዱ ነው። ባዶ ነው ይሄ፣ በቃ ባዶ ባዶ ባዶ ነው። አንዳንድ በምን አይነት ጭንቅላት ህይወታችሁ እንደሚቆይ እውነት፣ ከዱር እንስሳት ያልተሻለ ነገር እግዚአብሔር፣ ቆይ ከሰውም ከእግዚአብሔርን ሰውን ታጠላላችሁ፣ እንዴት ነው የምትኖሩት? ግን እጃችሁን ታጥባችሁ ነው ምግብ የምትበሉት፣ ልብስ ግንቱ ለብሳላችሁ እንደ ሰው ግን ቤት ውስጥ ትተኛላችሁ። ሰው የምትገሉ ሰዎች አይምሯቸው እንዴት ነው? ኑሯቸው ነው የምትገፉት? ምን አይነት መታደል፣ ምን አይነት ጭንቅላት ታዱላቸ የእኛ ጭንቅላት ከሀ አራት ሰዓት እያሰበ እንኳን ብዙ ነገሮች ከብድታል። እንኳን እንደዚህ ደመ ነፍስ ናቸው። ዱር እንስሳ እንኳን በተወሰነ ራሱ ለመከላከል ቤተሰቡን መከላከል እኮ አይምሮ ይጠቀማል። በደመ ነፍስ እንኳን ሰው አይገድልም። ነውር ነው፣ ጽዩፍ ነው። ምንም ያላደረገ ቤት የተኛ ሰው ዝም ብለው መረሸ እና ምን መባል እንዳለበት አይገባኝም። ማን ነገር በምን በምን ታውቃል? በምን ታውቃል? እና እባካያቸውን ተው፣ ልብ አትስበሩ። አገር ትቆማለች። አገር በማን ላይ ነው የምትቆመው? በማን ላይ ነው የምትቆመው? መስዋዕትነት ያለ ነው። እንዴት ነው ያለው? መስዋዕትነት መስዋዕትነት የሚባለው ምንድን ነው? መስዋዕትነት የሚባለው ምንድን ነው? አይጎበኝም እኮ እና ለመረጋጋት ብትሞክሩ ጥሩ ነው። መስዋዕትነት አብረ የምትኖሩበት አገር በጋራ ውድቆ ተነስተ ምትለውጠው ነገር ነው እንጂ መስዋዕትነት እኔ ሙቼ አንተ ልትኖር አይደለም። እንደዚህ ያለ መስዋዕትነቱ የለም። እና በዮሐንስ ሽፈራው እግዚአብሔር ያጽናህ ማለት ትወዳለ ኔ አሳውነት ሞቻችን ላይ ቀርቅ ሽራርቅ ፒስ